አለም በቻይና የመኪኖች ገበያ ላይ በሚታየው የዋጋ ቅናሽ እየተደመመ ይገኛል። አንድ አስደማሚ መረጃ ወጣ። ቢዋይዲ ሲግል ከነበረበት 9000 ዶላር ወደ 7000 ዶላር ሲቀንስ ቼሪ ደግሞ እኔስ ምናባቱ በማለት ዛሬ ሪቪው በምሰጣችሁ መኪና ላይ ከፍተኛ የዋጋ ቅናሽ አድርጓል። ምናልባትም ቢዋይዲ ሲግል ሲሸጥበት ከነበረው ዋጋ በእጥፍ በእጥፍ ያነሰው ሆኖ አግኝቼዋለሁ። ቼሪ ቲያጎ 3x። ሰላም የተከበራችሁ የቻናል ቤተሰቦች፣ እንደምን ሰነበታችሁ? እኔ ጆርናሊስት ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። ይህንም ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። ዛሬ ደግሞ ሰብ ኮምፓክት ክሮስ ኦቨር ኤስዩቪ ሆኖ በጣም በርካሽ ዋጋ እየተሸጠ የሚገኘው መኪና አስቃኛቸዋለሁ። ምናልባትም ዋጋውን ስትሰሙ አንዳንዶቻችሁ ላታምኑኝ ትችላላችሁ። የምነግራችሁ ዋጋ ግን ቅናሽ ከተደረገ በኋላ የተደረገው ዋጋ ነው። በእርግጥም ለምንድነው ቼሪ እንደዚህ ያደረገው? በዚህ ዋጋ እንዴት ሊሸጠው ቻለ? አስደናቂ ነው የምነግራችሁ ይሆናል። ቼሪ ቲያጎ 3 ኤክስ ይህ መኪና በእርግጥም ቼሪ ቲያጎ 3x ተብሎ ይጠቀስ እንጂ በተለያዩ ኤክስፖርት ማርኬት ላይ ቼሪ ቲያጎ 2 በመባል ይታወቃል። ቦዲ ታይፑ የሚያስገርመው ነገር ሰብ ኮምፓክት ክሩስ ኦቨር ኤስዩቪ መሆኑ ነው። እንዴት በዚህ ዋጋ እንዴት ኤስዩቪ መኪና እንዴት እንዴት ሊገኝ ይችላል ልትሉኝ ትችላላችሁ። ነገር ግን ይህ የቻይና የመኪና ገበያ ተአምራዊ ገጽታ ነው። ይህ መኪና ማኑፋክቸር የተደረገው በቼሪ አማካኝነት ሲሆን ኦልሶ ኮልድ ቼሪ ቲያጎቱ 2 በነ ብራዚል፣ ቺሊ፣ ቱኒዚያ፣ ፊሊፒንስ። ኢትዮጵያም ከገባ ምናልባት ቼሪ ቲያጎቱ የመባል እድሉ በጣም ሰፊ ነው። በነ ሜክሲኮ እና የተለያዩ ሎወር ካንትሪዎች በብዛት የሚገኝ ነው። በእርግጥም ኢትዮጵያ ውስጥ በብዛት አናየውም። ይህ መኪና ቀላል እንዳይመስላችሁ በጣም ጄኔሬሽን ያለው መኪና ነው። ከ2016 ጀምሮ ፕሬዘንስ ያለው ትልቅ መኪና ነው። አሴምብል የሚደረገው በዛው በቻይና ሲሆን በጣም ታዋቂ በሚባሉ ከተሞች ነው። ክላሱ ወይም ቦዲ ታይፑ ሰብ ኮምፓክት ክሮስኦቨር ኤስዩቪ ሲሆን ቦዲ ስታይሉ ደግሞ ፋይቭ ዶር ክሮስኦቨር ኤስዩቪ የሚል ስያሜ አለው። ላዮቱ ፍሮንት ዊል ድራይቭ ሲሆን በአጠቃላይ ፍሮንት ዊል ድራይቭ መሆኑ ደግሞ በጣም ርካሽ የሆነ ባትሪ አጠቃቀም እንዲኖረው ያስችለዋል። ይህ መኪና ሪሌት የሚያደርገው ከቼሪ ፍሉዊን ቱ ሃችባክ ከሚባለው መኪና ጋር ነው። ፓወርትሬኑን በተመለከተ የተወሰነ ልንገራችሁ። ይህ መኪና እንግዲህ በአጠቃላይ በጣም ርካሽ ከሚባሉት መኪኖች መካከል ሲሆን ኢንጂኑ ባለ አንድ ሊትር ኢንጂን የተገጠመለት አለ፣ ባለ አንድ ነጥብ አምስት ሊትር ኢንጂን የተገጠመለት አለ ይህ መኪና የሚያስደንቃችሁ ነገር በተለያዩ አማራጮች መቅረቡ ነው። በነዳጅ አማራጭ አለው። በፉል ኤሌክትሪክ አማራጭ አለው። ኤሌክትሪክ ሞተሩን እንኳን ብታዩት ስሪኤክስኢ 121 ኤችፒ 90 ኪሎዋት። በሞተር ደረጃ እንኳን ስሪኤክስኢ የሚባል 121 ኤችፒ 90 ኪሎ ኪሎዋት፣ አጋጣሚ እንግዲህ ይህ ነገር በጣም ከሌሎቹ ሰፋ ያለ እንደሆነ እየተነገረ ነው የሚገኘው ዞሮ ዞሮ ግን ይሄ በጣም ሃይ ሌቭል የሚባለው ነው። በሎው ሌቭል ወይም አሁን በምነግራችሁ ዋጋ ሌቭል የምታገኙት ኤችፒ እንዳልሆነ ማሰብ አለባችሁ። ትራንስሚሽኑ በአውቶማቲክም በማኑዋልም አለው። የነዳጁ ማለት ነው። ዞሮ ዞሮ ግን በአጠቃላይ ባትሪ ካፓሲቲ 3 ኤክስ ኢ የሚባለው 53.6 ኪሎዋት አወር ሊቲየም አይን ባትሪ ተገጥሞለታል። ፉል ኤሌክትሪክ መኪናው ማለት ነው። ይህ መኪና ኤሌክትሪክ ሬንጁ 3 ኤክስ ኢ 401 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። ይህ መኪና እንዴት ሆኖ በዚህ ዋጋ ሊሸጥ ቻለ? በጣም አሳሳቢ ነው፣ አስደናቂ የሚባለው የምክንያቱም፣ የባትሪ ካፓሲቲውን ስታዩት 53.6 ኪሎዋት አወር ባትሪ በጣም ገራሚ ነው። ቼሪ ብዙ ሰው ኢትዮጵያ ውስጥ አይወድም። ያው ቼሪ መኪኖች ብዙም ያው ጥራት የላቸውም ተብሎ ይታሰባል። ነገር ይህን መኪና ተመልከቱት። 401 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። ከሌሎቹ መኪኖች አንጻር ደግሞ ስናነጻጽረው ምናልባት ከቢዋይዲ ሲግል ጋር ስናነጻጽረው ከ405ቱ ጋር ማለት ነው የተወሰደ ተቀራራቢነት አለው ማለት ነው። ዊል ቤዙን ስንመለከት 2555 ሚሜ ዊል ቤዝ ሲኖሩ፣ ማለትም ከጎማ ጎማ ያለውን ስፋት፣ ርዝመቱ 4200 ሚሜ፣ ስፋቱ 1760 ሚሜ፣ ቁመቱ ደግሞ 1570 ሚሜ አካባቢ ቁመት አለው። ይህ መኪና በጣም አስደናቂ ሆኖ አግኝቻዋለሁ። በአጠቃላይ ግን በቻይና ገበያ እርካሹ በጣም የመጨረሻ እርካሹ ኤስዩቪ መኪና ሆኖ በታሪክ ላይ ተመዝግቧል። እስቲ አሁን የቻይና ትንሽ ሁሌ እነሱ ጋር አዲስ ነገር አይጠፋም፣ አዲስ ነገር አይጠፋም። ብዙ ነገሮች ይፈጠራሉ በቻይና ገበያ ላይ በተለይም ደግሞ የንዛ ቻይና ውስጥ የሚፈጠሩ ነገሮች ደግሞ ቀጥታ እኛ ጋር ለኦዲየንሶቻችን ግልጽ እን ምንድን ነው የተፈጠረ ያለው እሱን ብታብራራ በጣም አሪፍ። ይሄ በጣም መሰረታዊና ወሳኝ ጥያቄ ምክንያቱም በቻይና በጣም ኮምፕሌክስ የሆኑ ነገሮች ተፈጥረዋል። የሁሉም ነገር መነሻ እኔ እንዳጠናውት ከሆነ የሁሉም ነገር መነሻ ስቶክ ማርኬቱ ነው። የሁሉም ነገር መነሻ ለምንድነው ከተባለ የቢዋይዲ ስቶክ ማርኬት ባለፉት ሶስት አራት ቀናት ውስጥ ብቻ እስከ አስር ፐርሰንት ያክል ወርዷል። ያ ማለት ምን ማለት ነው? በቻይና የሚገኙ ትላልቅ ካምፓኒዎች እነ ሻውሚ፣ ኒዮ፣ ኤክስፒንግ እና ሌሎችም ካምፓኒዎች በጣም ስቶክ እየያዙ ወይም ስቶክ እየቀረባቸው ያለበት ታይም ላይ ነው የምንገኘው። ለምሳሌነት እንደው ቢዋይዲ እንኳን ብንወስድ ቢዋይዲ ወደ 585 ቢሊዮን ዩሃን የሚያክል እዳ አለበት። ከዛ እዳው ውስጥ 116 ቢሊዮን ዩሃን የሚያክለውን እዳ የያዘው ስቶክ ነው። ማለትም ተቀማጭ አቧራ የሚጠጣ መኪና ማለት ነው። አላቸው በብዛት የቻይና ካምፓኒዎች አይታችሁ ከሆነ የአሜሪካ ወይ ደግሞ የጃፓን መኪኖች ላይ ኦርደር ላይ ከኦርደር በኋላ ነው በብዛት የሚያመርቱት። ቻይና ላይ ግን ተመርቶ ከዛ በኋላ ሽጠው ነው ኃላፊነት እና ምን ተፈጠረ መሰለ፣ ሶስት ጊዜ የዋጋ ቅናሽ አድርገዋል። እኔም በተደጋጋሚ ዋጋ ቀንሰ ዋጋ ቀንሰ እያልኩኝ ቪዲዮ ራሱ ሰራ ነበር። በአጽንኦት ነበር ስከታተሉ የነበረው ማለት ነው። ሶስት ጊዜ ቀንሷል በቅርብ ጊዜያት ውስጥ ሶስተኛው ቅናሽ ላይ ሀይለኛ ቅናሽ አደረገ። ስፔሻሊ በጣም ስቶክ ያሉትን መኪኖች ወደ 22 የሚጠጉ መኪኖች ላይ ከፍተኛ ቅናሽ አደረገ ከ10 እስከ 35 ፐርሰንት የሚያክል የዋጋ ቅናሽ ያደርጋል በዚህ ጊዜ ሜይ 25 ሁለት ከሰዓት አካባቢ መረጃው ደረሰ ብዙ ተሰማ ማለት ነው ወይቦ ገጹ ላይ አንድ የቢዋይዲ ካምፓኒ ከፍተኛ አመራር ይወጣና ሶስት ውሾችን አታች አድርጎ ውሾች ሰዎችን ይናከሳሉ፣ ሰዎች ግን ውሾችን አይናከሱም ብሎ ይጽፋል። ትርጉሙ ምን ይመስላል? ንግግሩ በጣም ከበድ ያለ ንግግር ነው። ቅናሹ ወይም ጦርነቱን እናሸንፋለን የሚል መልክትን ያለው ሌሎቹ ቀጥታ ማን የወጣው ሻውሚ ዋና ስራ አስኪያጁ ይወጣና በቅርብ ጊዜ ኤምኦስሪ የሚባል መኪና አስመርቀው ነበር። በምርቃት ጊዜ ኤስዩቪ መኪናቸው ነው አዲስ ሞዴላቸው ነው። እዛ ላይ እኛ በዋጋ ሰርቻለሁ ሪቪ ሰርች አለሁ ናሳንም አስተውለው ከሆነ የፌራሪ ፔሩሳንግ የሚባለ ቻ ሙሉ ለሙሉ የሚመስል ነገር ማለት ነው። ከዛም በኋላ ውሾቹን አታሽ አድርጎ ፖስት ሲያደርግ ሌሎቹ ሪያክት ማድረግ ጀምሯል። እኛ በዋጋ መወዳደር የለብንም። መወዳደር ያለብን ለቴክኖሎጂውም እድገት ሲባል በቴክኖሎጂ ነው መሆን ያለበት። ይልቁንስ አለና አንዲት ነገር ጠቆመ። ይልቁንስ መኪኖቹ ከቻይና ይውጡ የሚል መልእክት አስቀመጠ። ኤክስፖርት ማርኬት። ያ እስካሁን ዩዝድ መኪኖች ከቻይና ያው ይፋዊ በሆነ ሁኔታ እየወጡ አይደለም፣ በመንግስት ደረጃ ተደግፎ ማለት ነው። እና ይሄ ሲከናወን